በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ በጎነት፣ ፍቅርና ርኅራሄ ያለው አምላካችንና አባታችን በዘላለም ሐሳቡ የወደደን የወደዳችሁ፣ በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የተባረካችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ እንዲሁ የተባረካችሁ እግዚአብሔር ልጆች ተብላችሁ ተጠሩ ዘንድ አብ እንዲህ ያለው ፍቅር የሰጣችሁ መንፈስ ቅዱስ ያተማችሁ ንጹሕ ክርስቶስ ስዳ በደል መስቀል ላይ ሲከፍል የተከፈለለት ሕዝብ ያደረገን ያደረጋችሁ የመድህን ዓለም ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ልታ ኢየሱስ ክርስቶስ ስሙ ለዘላለም የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች፣ እንግዲህ ለእነዚህ ለአራት ለአምስት ቀናት ብቻ የምናሳስበው ማሳሰቢያ ነው። ካህን እየረዳን ነው። በዲያቤቲክ ምክንያት እግራቸው ተቆርጦ ቤት ተቀምጠው የሚኖሩ በዚህ የኑሮ ውድነት ሕይወትን መግፋት የሚከብዳቸው ህክምና ያስፈልጋል መድኃኒት ያስፈልጋል ምግብ ያስፈልጋል እኝን አባት ለመርዳት እንግዲህ ማሳሰቢያ የተናገር ነው ሰዎች ያገዛችሁ ነው እግዚአብሔር ዘራችሁን ይባርክ አሁንም ያልሰማችሁና ያልባችሁን በጎ ፈቃድ አዳምጣችሁ ስልኬ ላይ አሳውቁኝ የተወደዳችሁ እንዲሁ ደግሞ የኢየሩሳሌም ጉዞ መካፈል የምትፈልጉ ቤተሰቦቻችሁን መላክ የምትፈልጉ ለገና ሁለት ቀን ሲቀረው ነው ጉዞ የምናደርገው ለአስር ቀን ጌታችን ልደት ላይ የጌታችን ልደት በጌታችን የልደት ቦታ ቤተልሔም፣ በሌሎችም ቅዱሳት ቦታዎች ዞረን እስራኤልን ተመልክተን እንመጣለን። ለሱም እንደዚሁ ቤተሰቦቻችሁንም እናንተንም መሄድም ትችሉ፣ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ ስለ ጸሎት ነው የምንማረው። በጸሎት ላይ ልናውቃቸው የሚገቡ ሶስት መሰረታዊ ትምህርቶች ጌታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ነው የምንመለከተው። ያው ስለ ጸሎት በሉቃስ ወንጌል ጥናታችን ላይ መንስተናል ሰሞኑን ሉቃስ ወንጌል ምዕራፍ 11 ላይ ጌታ ስለ ጸሎት ያስተማረውን ትምህርት ጸሐፊው ሉቃስ ጽፎ አስቀምጦልናል በዛ ውስጥ ጌታ የተናገረውን ሶስት ሀሳቦች ነው ምን መለከተው የመጀመሪያው ምንድነው ጌታችን የተናገረው ሉቃስ ወንጌል ምዕራፍ 11 ቁጥር 9 ጀምሮ ብላችኋለሁ ለምኑ፣ ይሰጣችኋል፣ ፈልጉ፣ ታገኛላችሁ፣ መዝጊያ አንኳኩ፣ ይከፈትላችኋል። የሚለምን ይቀበላል፣ ሊፈልግ ያገኛል፣ መዝጋውን የሚያንኳኳ ይከፈትለታል፣ የሚለውን ሀሳብ ነው። እንግዲህ ጸሎት ማለት እነዚህ ሶስት ነገሮች ያቀፈ ትልቅ ማቀፍ ነው። አንድ ሰው በእግዚአብሔር ፊት ሲቆም መለመን አለበት። መለመን ማለት እግዚአብሔር ጌታ አድርጎ እሱን ደግሞ ተገዣ አርጎ ለጌትነቱ ለሉዓላዊነቱ ለሁሉን ቻይነቱ ራሱን ሰጥቶ መለመን አለበት። ያው ብዙዎቻችን እናውቃለን መለመን እንደሚያስፈልግ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ማረኝ ብሎ በአዲስ ኪዳን የኢያሪኮ አይነ ስውር እንደጮኸ ወይም ደግሞ ከነናዊቷ ሴት ማቴዎስ 15 ላይ ልጅ ማርልኝ ብላ እንደ ጮኸች መለመን ያስፈልጋል። በብሉይ ኪዳንም አቤቱ ይቅርበለን፣ አቤቱ ማረን ህዝብህን አድን ርስትህን ባርክ። ልመና ናቸው እነዚህ፣ በቅዱስ ዳዊት መዝሙራት ላይ የተጻፉ ናቸውና መለመን የመገዛት እግዚአብሔርን የመፈለግ ምልክት ነው። አሁን ይወላችሁ በጸሎት ሥነ ሥርዓት ውስጥ እኛና እግዚአብሔር ያለንን ግንኙነት ማሻሻል ነው። በየቀኑ የምንፈልገው መቀበል ብቻ ሳይሆን እኛና እግዚአብሔር ያለንን ጥልቅ የሆነ ግንኙነት እያሻሻለን የምንመጣበት ነው። ስለዚህ ከፍላጎት ጋር ነው በፊቱ መቆም የሚገባን በደምብ ከመለመን ጋ። አንዳንድ ሰው ምንም ችግር የለም ባልለምነው የልብን ያውቃል ብሎ በእግዚአብሔር ፊት የሚኮራ አለ። እሱ ሰው አይቀበልም። ለምን? ለምኑ ይሰጣችኋል የተባለ የሚሰጠው የሚለምን ሰው ነው። እና ለምኑ የሚለው ሀሳብ ወደ እሱ የመግባት ነፃነት፣ እሱ ፊት የመቆም ነፃነት፣ በልዕልናው ፊት የምንፈልገውን ነገር የመጠየቅ መብት እንዳለን እንደ ልጆች እንዳለን እንድናቅ የሚያደርገን ነው። ስለዚህ ስንጸልዩ የምትለምኑትን ያለምንም ፍርሃት መለመን ያስፈልጋል። ለመለመንም ይሉንታ ያስፈልገውም እግዚአብሔር ሰው አይደለም። እግዚአብሔርን ትልቅ አምላክ፣ ባለጸጋ አምላክ፣ መልካምና በጎ አምላክ፣ ደግ አምላክ አድርገው በፊቱ መቆም ያስፈልጋል። የምንለምነው ነገር አንዳንዴ ከሰው ትከሻ በላይ ሊሆን ይችላል። አይ ይሄማ ሊሰጠኝ አይችልም ብለ መተው የለብንም። ትልቅም ነገር ቢሆን ምንፈልገው ልከኛም ነገር ቢሆን ሁለቱንም የመለመን መብት አለን። ለምኑ ይሰጣችኋል የሚለው ከትንሽ እስከ ትልቅ ድረስ የምንፈልገውን ነገር በፊቱ መጠየቅ የምንችልበት መብት እንደተሰጠን ነው የሚያሳየው። ስለዚህ ጸሎት ማለት ምን ለምን ነው? የምንፈልገውን በመለመን መቀበል ነው። ለምነ ነው ስንቀበል የምንቀበለው ስጦታውን ብቻም ሳይሆን ፍቅሩንም ጭምር ነው። የእሱ መገኘት የእሱ አብሮነት በውስጣችን የሚፈጥረው ሰዓት አለ። አንዲት ባለቤቴ ቀደምት ነገር ነበረ። እግዚአብሔር ለምኘው ስቀበል በጣም የሚያስደስተኝ ከተቀበልኩት ነገር በላይ አብሮነቱ ነው። አብሮኝ መሆኑ ሲሰማኝ በጣም ደስ ይለኛል ስትለኝ ነበር። ይሄ ስሜት ደግሞ የኔም ስሜት ነው። በአንዳንድ ጉዳይ ላይ በእግዚአብሔር ፊት ቆሜ ጸልዬ ሲቀበል ወዲያው ሲሰማኝ አብሮኝ እንደሆነ ይሰማኝና በጣም እደሰታለሁ። ያው ልባችን እግዚአብሔር አብሮን እንደሆነ በማይነግሩን ሀሳቦች የተሞላ ስለሆነ እግዚአብሔር ከኛ ጋር መሆኑ ስናውቅ ደስተኞች እንሆናለን። ስለዚህ ስንለምን የምንቀበለው ምንለምነው ነገር ብቻ ሳይሆን እሱም ዳረጎት፣ ምርቃት ነው። ዋናውን ጽድቁን፣ ክርስቶስን፣ ፊቱን፣ እጁን፣ ደግነቱን አብረን እያየን፣ እየተደነቀን፣ እየወደድነው እንመጣለን። ስለዚህ መለመን የጸሎት አንደኛው ክፍል ነው። ሰዎች ሚፈልጉትን ነገር መለመን አለባቸው። የልቤን ውስጥ ዝም ማለት አይገባ፣ መለመን ያስፈልጋል። በእግዚአብሔር ፊት ኩራት አይሰራምና። ሁለተኛው እሹ ታገኛላችሁ ነው የሚለው እሹ የሚለው ሐሳብ መፈለግን ነው የሚያሳየው ያው እግዚአብሔር ከሰው ጋር ከልብ ጋር ነው ግንኙነቱ ማለ ሰው ፊትን እንደሚያይ እግዚአብሔር ፊትን ሰው ልብን ያል ይላል ስለዚህ ልብን ስለሚያይ መሻታችንን ይፈልገዋል እንፈልገዋለን ወይ ለምሳሌ እንደው ትዳር በለበል ነው ትዳር በለበል ነው ብላ አንድ ሴት ስዳር ስጠ የመላበት ትለምን አይሰጣትም እግዚአብሔር ለምን አልፈለገችውማ እንዳልፈለገችው የሚያሳይ ንግግር እየተናገረች ነው ወይም ወንዱ ማግባት መታሰር ነው እያለ ሚስት ሊሰጠው አይችልም እስር ቤት እንደገባ እያመን እንዴት ነው ቅዱሱን ህይወት ሊሰጠው የሚችለው መፈለግ አለበት አንድ ሰው ለመቀበል እሹ ታገኛላችሁ ይላል ኢቨን እግዚአብሔርን መምሰል ቅድስና ለስጋዋ ደግሞ መብቃት መመኘትና መፈለግ ይለያያል። መመኘት በቃ ቁጭ ብሎ ሲለን የምንመኘው ውሽ የምናደርገው ነገር መፈለግን እለት እለት መጠማት ማለት ነው። ስለዚህ ስጋ ወደሙ ስለመቀበል በእግዚአብሔር ፊት ስለመቀደስ፣ ጌታችንን መስሎ ስለመኖር ልባችን ሲፈልግ ነው የምናገኘው። ካልፈለግ ነው ስጋዊ ሆነን ነው የምንኖር፣ ስጋዊ ክርስቲያን። መፈለግ በጣም ወሳኝነት አለው። ሰላም እንዲመጣ ቤታችን ኑሯችን ውስጥ ሰላም ቢመጣ ደስ ይለናል አይደል? ግን ሰላም እንዲመጣ መፈለግ አለብን። ሰላም እንዲመጣ ስንፈልግ፣ ለሰላም ተባባሪዎች እንሆናለን። ልባችን ለዛ ይሰራል። ሰላም እንዲመጣ ሳንፈልግ ይሄ ቤት ሰላም አጣ ብንል ሰላም ሊመጣ ይችላል። መፈለግ ያስፈልጋል። እያቸው ስንፈልገው በዛ ጉዳይ ላይ በጸለይን ጊዜ ወደ እግዚአብሔር ይመለስልናል። ሰላም ቤታችን ውስጥ ከጠፋ የሰላሙ መጥፋት ምክንያት እኛ እንኳን ኮን እኛን መውቀስ ይጀምራል። አያችሁ እግዚአብሔር አንተነ አንችነሽ እያለ ወደ ሕሊናችን እየመለሰን ልብ እንድንገዛ ያረገናል። ስነ ስርዓት ያላችሁ ሰዎች እንድንሆን ያደረገናል። አያችሁ ፍቅር መፈለግ ያስፈልጋል። ማፍቀርን መፈለግ፣ አፍቃሪ መሆን ፈልጋለሁ ማለት ያስፈልጋል። ፍቅር ጠፋ፣ ፍቅር ጠፋ በለን፣ ግን የምንፈልገው መጥላትን ከሆነ ፍቅር በሕይወታችን ሊሰራ አይችልም። መፈለግ የሚባለው ነገር በጣም ትልቅ ጥልቅ ትርጉም ያለው ነገር ነው። እግዚአብሔር ልጆች እና ኢቨን ምን ምንጸልያቸውን ጉዳዮች እንፈልጋቸዋለን ወይ ስላለ ነው አሜን የምንለው። አሁን ቤተክርስቲያን አካባቢ በጉባኤ መካከል ጸሎት ይጸልያል፣ አባቶች ይጸልያሉ፣ እኛ አሜን እንላለን። ግን ፈልገ ነው አሜን የምንለው። በእንተ ቅዱሳት የሚል ጸሎት አለ በቅዳሴያችን ላይና እና ሁልጊዜ ራሴን የምጠይቅበትና የምገረምበት ጸሎት ነውና ጸሎት ብዙ ነገሮች ይዟለና ከሁሉ በላይ ግን በጣም የሚያስገርመኝ

በጋራም በማህበርም በቅዳሴም በምንጸለው ጸሎት የጸሎቱን ሀሳብ ስንሰማው አሜን ምንለው አምነንበት ነው። ከሰዎችም ጋር ስንጸልይ ቤት ውስጥም ስንጸልይ እንደዚሁ አሜን ኢቨን እኛም ስንጸልይ ሰው ስላለ ብቻ ሰው ያለው መናገር እግዚአብሔርን መስበክ ምንፈልግ ሰዎች አለን የጸለየን ነው ብለን አስብም ማለት። ጸሎት እግዚአብሔርን ማስተማር መስበክ አይደለም ጸሎት አንድ ነገር የፈለግነው ነገር በያው እግዚአብሔር ፊት በነፃነት መለመን መጠየቅ። ስለዚህ የምንለምነውን ከልባችን መፈለግ አለብን ማለት ነው። ሁለተኛ እሹ ታገኛላችሁ የሚለው ይሄ ነው። ከልባችን ፈልገን እንድንጠይቅ እንድንጸልይ፣ ከልባችን ለምነን የተቀበልነው ነገር እግዚአብሔርን ከልባችን ለመውደድ የጌታን ሕግ በፍጹም ልብ ውደድ የሚለውን ሕግ ለመፈጸም ያግዘናል። ሶስተኛው ሆነ መጨረሻው አንኳኩ ይከፈትላቸዋል የሚለው ቃል ነው። ቅድመ ነበብ የሚያንኳኳ ይከፈትለታል። እሱ ደግሞ ምንድነው? ዝግም ቢሆን ዝግም ቢሆን ከዚህ ቀደም ተምረናል አስታውሳለሁ። የተዘጋም ደጅ ቢሆን እግዚአብሔር ግን ይከፍተዋል ብሎ ማመን ያስፈልጋል። ሳራ ለምሳሌ የተዘጋ ደጅ ነበራት። ሳቅ ይወለዳል ተብሎ 25 ዓመት ቆየ። በትል በትል በትልም በትልም ምን የለም። ማህጸኗ ልጅ አልያዘ። ስታሰርታ ውሳኔ ወስና አጋር አምጥታ ብዙ ችግር ውስጥ ልገብታ ነበር። ግን ደግሞ እንደገና ይዘር ከተናገራቸው በኋላ አሁንም በዝግ በር ያንኳኩ ነበር አብርሃም እና ሳራ። እግዚአብሔር እዚህ ጉን በር ከፈተላቸው። አሁን ጌታን ሳራ ሳቀን እንድትወልድ አደረጋት። ቤቷ በሳቅ ተሞላ። ስለዚህ ሰው የሚፈልገው አንኳክቶም ቢሆን ምትበቃይ ዝግም ቢሆን መጠመለመናል ያው መንፈሳችን ከሰይጣን ጋር ብዙ ጊዜ ስለሚያሳልፍ ወይም በዓለም ስለምንውል አንድ ነገር አይሆንም ብለን ካሰብነው ጸሎትን ሁሉ እናቆማለን። ይገርማቸዋል። ግን ጸሎትም ማቆመን ሊሆን ይችላል። ይገርማቸዋል። ዘካርያስ የተባለው ካህል ስለ ልጅ ጸልዮ ጸሎቱን አቆመው ከጨረሰ በኋላ ከሸመገለ በኋላ መልአኩ ቅዱስ ገብርኤል እንደመጣ ሉቃስ ወንጌል ንራፍ እንዲነግረን ተከራከረው። ሸምግዬ እንዴት ትመጣለህ እንዴት ሸምገለን ትወልዳለት ትለናለ? ምክንያቱም ጸሎቱን አቁሟል። እግዚአብሔር ግን ጸሎቱን ቆይቶ ሰምቶታል እና ዝግ በር የሚከፍት አምላክ ሰማይ ላይ ያለን ነው። የእኛ አምላክ፣ የኛ አባት፣ የእኛ ጌታ፣ የእኛ አምላክ ድንጋይ የሚሰብር አምላክ ነው። በተዘጋው ደጅ ገብቶ ሰላም ለእናንተ ይሁን የሚል አምላክ ስለሆነ አይችልም ብለን የምንደመድመው ነገር ሊኖራይ፣ ያ ማለት ግን የማይሆን ነገርም ደግሞ ለምን አለን ማለት አይደለም። ወንድ ስለሆን ወደ ሴት መቀየር ፈልጋለሁ፣ እናት ሆን ፈልጋለሁ ብሎ መጸለያ አይቻልም። ህግን የሚያፈርስ ጸሎት አንጸልይም። ግን በሰው ልጅ ስርዓት፣ የወት ስርዓት ውስጥ ተገቢ ነው ብለን የምናስበው የተዘጋም ቢሆን ግን መለመን እንችላለን። አብዛኞቹ ጉዳዮቻችን በእኛና በእግዚአብሔር መካከል ጠላት ስለሚገባ ተስፋ የሚያስቆርጡ ሊመስሉ ይችላሉ እና ብንለመናቸው የሚሳኩ የሚመስሉ ነገሮች አሉ። ግን ማንኳኳት ያስፈልጋል። አንዳንድ ጸሎትን ተግባራዊ ማድረግ ተለማመዱ። ዝም ብሎ መጽሐፍ ይዞ ወይም በቃል ይዞ ከመናገር በላይ ስዕሉ ፊት ሄዳችሁ ስዕሉን አንኳኩት፣ ተግባራዊ አድርጉት። በቃ ይሆን ጸሎት ቤታችሁን እያንኳኳችሁ ግቡ፣ እያንኳኳችሁ ጸሎት ቦታ ለአንኳኳ ነው የመጣው ተሰማኛ ብዬ ነው የመጣው ቤተክርስቲያን ሄዳችሁ አንኳኩ በሩ። አንዳንዴ ድካማችንን የሚያግስ ተግባራዊ ድርጊቶች ማድረግ ያስፈልጋል። ምክንያቱም እምነታችን በጣም ይደግፏል፣ እንደ አይነት ነገር። ብዙ ጊዜ የእኛ እናቶች እንደዚህ ነው የሚያደርጉት፣ ከሚናገሩት በላይ ተግባራቸው ነው እግዚአብሔር ፊት የሚደርሱ እና ጨርቅ አንጥፈው፣ ለምሳሌ ጨርቅ አንጥፈው የሚጸልዩ አሉ። ቤቴ ግባ ማለት ይሆናል። ቤቴ በዚህ ጨርቅ ላይ ተራምዳን የቤት ግባ ቤቴ ችግር አለ አስቸጋሪ ልጅ አለው ትዳር ተበጠብጠዋል ና በዚህ ተና ተራ መድኔ እንደንዛንተ ውሳና ሰዎች ጨርቅ አንጥፌ ቤት ያስገባሃለሁ ብለውም ይለምነዋሉ እና ለኢየሱስ ክርስቶስ ጨርቅና አንጥፈው የጠበቁት ነው ቤታቸው እንዲገባ ችግራቸውን እንዲያስተካክል። እንዲህ አይነት የጸሎት ስርዓት እምነትን በጣም ያሳድጋል። ዝም ብሎ ቆሞ ከመጸለ በላይ ተግባራዊ ነገሮችን ማድረግ ደግሞ ያስፈልጋል። እናንተ እምነታችሁ ልባችሁ የሚላችሁን ተግባራዊ ጸሎት ተግባር ጸሎቶች ናቸው እነዚህ። እና እንደዚህ ማድረግ ያስፈልጋል። ምንም ከባድ ነገር ቢሆን ጌታ ግን ሊከፍተው እንደሚችል የሚከፍት የሚዘጋ የሌለ ብቻውን የሚከፍት የሚዘጋ እግዚአብሔር ልጅ ኢየሱስ ክርስቶስ ስላለ በሰማያት ጸሎታችንን ልመናችን ዝግም ቢሆን ሊሰጠን እንደሚችል ነው ይነገራል። እንግዲህ ጸሎት ዋና ሀሳቦች ናቸው እነዚህ። በደንብ አስቧቸው። ደጋግማችሁ በሰሙት ደስ ይለኛል። የሰማነውን በልባችን ይጻፍ። መንፈስ ቅዱስ ሲባርካችሁ እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት ጥበቃ አብሮ ሊሆን። ቀሲስ አሸናፊ በማርያም ላይ ማሳሰቢያ እንዳትረሱ ደግሞ ኮሜንት ስለምታደርጉ ስለምትመርቁኝ፣ ላይክ ካርጋችሁም ደግሞ ስለምታዳመጡት እግዚአብሔር ይባርካችሁ። ሰላም።